ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምናላችሁ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እንግዲህ በዛሬው የጀግኖች አምባ ፕሮግራማችን ከጎንደር ሰማይ ስር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 26ኛ ኮር ከፍተኛ አመራርና የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ መላኩ ዋለልኝ በቀጥታ የስልክ መስመራችን ተገኝቶ ከሰሞኑ እንግዲህ በርካታ ያልተቋረጠ ውጊያ እያደረጉ ይገኛሉና እና በዛሬው እለትም እንግዲህ በተለይ ድንቅ ኦፕሬሽን ተፈጽሟል ማለት ነው የት ቦታ ነው አጠቃላይ የድሉ ሁኔታ ስፋትና መጠኑ ምን ይመስላል የሚለውን በቀጥታ ከአርበኛው አንደበት እያደመጠን ቆይታ እናደርጋለን አርበኛ መላኩ የአንበሳው ጋይንት ክፍለ ጦር አዛዥ እንደምን አለ አጠቃላይ ያለው ነገር ምንድን ነው የሚለውን ለአድማጭ ተመልካቾቻችን ብትገልጽልኝ እሺ ወንድሜ አመሰግናለው። ወንድም አይ እንደኛ ቀጠና እንደ ጋይንት ቀጠና ብዙ ስራዎች እየተሰሩ ነው የሚገኘው፣ እየሰራንም ነው ያለ ነው። እኛ ለህዝባችን የምንችለውን ሁሉ ዋጋ እየከፈልን ነው፣ እንግዲህ ውድ ህይወታችን እየሰጠን ነው። ሰሞኑን ግዳጅ እየፈጸምን ነው የምንገኘው ስቲል እስከ አሁኗ ሰዓት ድረስ ውጊያ ላይ ነንኛ፣ ስራችን እየሰራን ነው የምንገኘው። ልክ አንዳንድ አሉባልታዎች እኛን ከስራ ከስራችን ወደኋላ ለመጎተት የተለያዩ ስራዎች እየተሰሩ ነው በአገዛዙ በኩል። እኛ ግን ያንን ችል ብለን ወደኋላ በመተው ስራችን እያከናወን ነው የምንገኘው። የምንችለውን ሁሉ ለህዝባችን ዋጋ እየከፈልን ነው ከምንችለውን በላይ ውድ ህይወታችን እየሰዋን ትግላችን ወደፊት ለማሻገር ምን ችለውም ሁሉ ነገር እያደረግን ነው። ምክንያት እኛ መጀመሪያም ወደ እዚህ ትግል ስንቀላቀል ለህዝባችን ዋጋ ለመክፈል አምነንበት አስበን ነው የወጣ ነው። አሁን እስካሁኑ ሰዓት ድረስ ትግላችን እያከናወነ ነው የምገኘው የሚል ነገር ያለኝ ወንድሜ። አመሰግናለሁ። አጠቃላይ የዛሬው ውጊያ ከሰሞኑም እንግዲህ ከጨጮሆ እስከ ክምር ድንጋይ ባለው መስመር ከፍተኛ የሆነ ኦፕሬሽን ስትፈጽሞ ሰንበታችሁ ይታወቃል። እኛም እንግዲህ በጣና ቴሌቪዥን በኩል ሰፊ የሆነ የሚዲያ ሽፋን በመስጠት አጠቃላይ መረጃዎቹን እየተከታተልን ለማህበረሰባችን ስናደርስ ሰንብተናል እና በዛሬ እለትም ኦፕሬሽን በተለይ ከመገንጠያ ጎብጎብ ሳሌ አካባቢ ከፍተኛ ውጊያ ስታደርጉ እንደነበራችሁ ለማወቅ ችለናልና እና ያለው መረጃ ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ። እሺ ወንድም አመሰግናለሁ በድጋሚ ያለው ነገር ምንድን ነው አገዛዙን እንግዲህ ጠዋት ከአስራ ሁለት ሰዓት ጀምሮ እስከ አሁን ሰአት ድረስ ውጊያ ላይ ነን እኛ እስከ ሰባት ስምንት ሰአት ድረስ ውጊያ ላይ ነን አገዛዙን ቁስለኛ ሞት በዛ በኩል እየጎተተ ነው እየሄደ እንዳለ ማህበረሰቡ ያየው ይሄ በአካባቢ ያሉ ማህበረሰቦች እያዩት ነው። ከዛ ውጭ ግን ያለውን ነገር ደግሞ በክፍለ ጦራችን ቃል አቀባይ በኩል የሚደርስ ነው የሚሆነው። በዛሬ ሁለት ሺ አስራ ሰባት ዘጠነኛ ወር ሁለት ሺ አስራ ሰባት አመተ ምህረት በንፋስ ሞጫ ከተማ ዙሪያ በአንበሳው ጋይንት ክፍለ ጦር በመሀል ጋይንት ብርጌድ ጎጎ በምትባል ከተማ ላይ በጠላት ኃይል በፖሊስ በምኒሻና በአድማ በተና በተወሰደ ደፈጣ ውጊያ የአንበሳው ጋይንት ክፍለ ጦር ምክትል አዛዥ ሻለቃ ምስረታው ተፈራና በመሀል ጋይንት ብርጌድ አዛዥ በታደሰ ዘውዴ በተወሰደ ደፈታ አምስት የጠላት ኃይል እንዲሞቱ ሲሆኑ ስድስት ቆስሎ በንፋስ መጫ ሆስፒታል እንዲገቡ ሆነዋል። በእኔ በኩል ግን እስካሁኑ ሰዓት ድረስ ውድጊያ እየፈጸምን ያለ ነው። ትግላችን እያካሄድን ያለ ነው። በዛ በኩል ነው። በእኔ በኩል ያለው ነገር ይሄ ነው። ወንሜ አመሰግናለሁ። አርበኛ ከሰሞኑ እንግዲህ በተለይ አርበኛ መላኩ ዋለልኝ ላይ የተነጣጠረ ፕሮፓጋንዳ በሰፊው ሲሰራ ነበር፣ በጠላት ካምፕ በኩል ማለት ነው። ነገር ግን ደግሞ አንተ ከሰሞኑም እንግዲህ ክፍለ ጦሩ አጠቃላይ የጦሩ አባላት ጭምር ባሉበት ፊት ለፊት ሆናችሁ መግለጫ መስጠታችሁ ይታወቃል። እኛ ትግል ሜዳ ላይ ነው ያለነው። በተለይ ደግሞ ብዙ ነገሮች ለእኛ አዲሳችን አይደለም፣ ብርቃችን አይደለም። ሁሉን ነገር ጥለን የወጣ ነው የአማራ ህዝብ ነፃ እንዲወጣ እንጂ፣ በቀላሉ ለስርዓቱ እጃችን አሳልፈን ልንሰጥ ወይም ደግሞ ለስርዓቱ መጠቀሚያ ልንሆን አይደለም። የአማራን ጥያቄዎች ከጫፍ እስከ ጫፍ ምን ምን ናቸው ጥያቄዎቹ ብለን ለይተን አማራ ነፃ እንዲወጣ አስበን አቅደንበት የወጣ ነው ትግል እንጂ፣ በስሜትም ዝምለን ዘለን የገባንበት አይደለም። የሚሉ በጣም አንኳር ነጥቦች ያሉት አይነት መግለጫ መስጠታችሁ ይታወቃልና አጠቃላይ በተለይ እናንተ ቁመና እንደ አንበሳው ጋይንት ክፍለ ጦር ከማህበረሰቡ አኳያ ያላችሁን ትስስር በማጠናከር ረገድም በተለይ ደግሞ በወታደራዊ ዲስፕሊን የተገነባ ጦር በመገንባትም እናንተስ ያላችሁበት ቁመና በተለይ አንበሳው ጋይንት አሁናዊ ቁመናው እንዴት ይገለጻል የሚለውንም እንደው ባጭሩ እሺ ወንድሜ፣ አመሰግናለው። በዚህ በኩል በዚህ ረገድ ያለው ምንድን ነው፣ በእኛ በኩል እንደ አንበሳው ጋይንት ክፍለ ጦር ጦራችን ጥሩ ቁመና ላይ ነው ያለው። ግዳጅ መፈጸም የሚችል ጦር ነው ያለን። በፈለግነው ሰዓት የፈለግነውን አይነት ግዳጅ መፈጸም የሚችል ጠላትን ድል መንሳት የሚችል ጠላትን በቃ እርምጃ ጠላት ላይ ኃይለኛ ጥቃት መፈጸም የሚችል ጦር ነው ያለን። በእኛ በኩል በጠላት ፕሮፓጋንዳ፣ በተለያየ መንገድ ብዙ ነገሮች፣ ስም የማጥፋት ዘመቻዎች ተካሂደዋል። እሱ ዘመቻ ደግሞ ለእኛ አሁንም በድጋሚ እዛው ላይ በመግለጫው በኩል እየተናገር ነው ቢሆንም እንደኛ ክፍለ ጦር እንዲ እንዲህ አይነት ውዥንብር ለመፍጠር ለማዋከብ እንዲ የተለያዩ ነገሮች ተሰርተዋል እሱ ደግሞ እኛን አይገልጸንም እኛ የወጣንበት አላማ የአማራ ህዝብ ጥያቄ ማስመለስ ነው በነገራችን ላይ የስልጣን ጉዳይም አይደለም ይህን በግልጽ የአማራ ህዝብ ሊያውቆ ይገባል ስልጣን ጉዳይ ለእኛ ጉዳያችን አይደለም እኛን ይቸገረን የስልጣን ጉዳይ አይደለም እኛን ከቤታችን ያስወጣን እኛ የመኖር ያለመኖር የህልውና ትግል ነው የትግል ይህንን አስበን እንደወጣን ህዝባችን ሊያውቅ ይገባል እንደ የትኛውም ሰው ግባ ሲባል የሚገባ ውጣ ሲባል የሚወጣ አይነት ተቋም አይደለው አይደለም እኛ የመሰረት ነው። እኛ የመሰረት ነው ተቋም ግዳጁን እያወቀ የሚፈጽም የወጣበትን ዓላማ አውቆ ተልኮውን የሚፈጽም ወታደር ነው ያለን። ይህንም ደግሞ በየሰዓቱ በየዕለቱ እየፈጸም ነው እንገኛለን። ነገም ከነገም ወዲያ ይህን ትግል አጠናክረን የምንጠ እንጂ ማንም እንደፈለገ ቁጭ ብሎ መላኩ እጅ ሊሰጥ ነው ስላለ እጅ ምሰጥ አይነት ሰው መላኩ ውጣ ሲለኝ የምወጣ አይነት ሰው መስሎ የሚታየው የማደናገሪያ ነገሮች ሁሉ ሲነሱ ቆይተዋል። እሱ ደግሞ በእኛ በኩል ተቀባይነት እንደሌለው የህዝብ ህዝብ ልጅ እንደሆነ ህዝባችን ጠንቅቆ ያውቃል። በዚህ በኩል ስነልቦናው የሚሰበር ህዝብ የለንም። ነገር ግን አንዳንድ አሉባልተኞች የሚያወሩት በሚዲያ በኩልም እዚህም በግለሰብ ይህኛን ስም ለማጥፋት ትግሉ ወደፊት ፍሬ እንዳያፈራ የተለያዩ ጉተታዎች ሰንብቷ ሲጎት እኛ ሰንብተዋል። እኛ ደግሞ ይህንን በዚህ አይነት ውዥንብር የምንናጥ ወይ ደግሞ የገነባነው ጦር በዚህ የሚፈርስ አይነት ጦር አይደለም። እኛ የገነባነው የገነባነው ጦር እነሱ አያደርጉትም። በታሪክ ውሸታችሁን ነው ይህን እየሰራ ያለ ብልጽግና ነው ወይም አገዛዙ ነው እንጂ የእኛ አመራር ሊያደርገው አይችልም ብሎ ሁሉም ሰው በዛ ልክ ነው ያለው ቁመና ማህበረሰባችን። እንዲህ አይነት ትርክቶችን ውሸታቸውን ነው ብትተውን፣ እያለ ነው ሲሰድባቸው የነበረ ንግም ከንግም ወዲያ ግን ትግላችን አጠናክረን የምንቀጥል መሆኑን የአማራ ህዝብ ሊያውቅ ይገባል። የአማራ ህዝብ ከፋኖው ጎን መቆም አለበት። የያዝነው ትግል ሰፊ ነው። የያዝነው ትግል የስልጣን ጉዳይ አይደለም ስንል በምክንያት ነው። እኛ የሆነ ልክ አልፎ አልፎ የሚነዙ ውዥንብሮች አሉ። እንደ ምሳሌ መጥቀስ ያህል እነዘመነ እነ እስክንድር ጉዳያችን አይደለም። ይሄ የእኛ ጉዳይ የአማራ ህዝብ አንገት ቀና ብሎ እንዲናገር ማድረግ ነው። የአማራ ህዝብ በወጣበት ቦታ እንደፈለገ ሰርቶ በልቶ መኖር እንዲችል ማድረግ ነው። የኛ የእኛ የወጣንበት የትግል አላማ እና በዚህ ልክ እንደሆነ ማህበረሰባችን እንዲያውቅ የሚል ነገር ነው ያለኝ ወንድሜ። እጅግ አርጌ ነው የማመሰግነው። አርበኛ መላኩ ዋለልኝ የአንበሳው ጋይንት ክፍለ ጦር ዋና አዛዥ እንግዲህ በተለይ የታላቁ አርበኛ ሜጀር ጀነራል ከፍ ያለው ደሴ የነ ኮሎኔል ታደሰ የእነ ውባንተ ሜጀር ጀነራል ውባንተ አባተ በርካታ አደራ ነው ያለባችሁ እናንተ ጋር። እንግዲህ ይህንን የሚመጥን በተለይ ቀጠናውን የሚያስከብር ስራ ሰርታችሁ በዚሁ እንደምትቀጥሉ በዚሁ አጋጣሚ ተስፋችን ለመግለጽ እወዳለሁ ማለት ነው። ለነበረን ቆይታ አጠቃላይ ላደረስከን ወቅታዊ መረጃና ማብራሪያ ከልብ አመሰግናለሁ። በጣና ቴሌቪዥን ስም ክብር ይስጥልኝ። እሺ።